በወንጂ ሸዋ ስኳር ፋብሪካ የተገኘው የሪፎርም ውጤት በሌሎች ፋብሪካዎች እንደሚደገም ይጠበቃል ብለዋል ጠቅላይ ሚኒስትር ዶክተር አብይ አህመድ ሪፎርም እንዴት እንደሚሰራ ቋሚ አውደሪ የሚሆን ውጤት በወንጂ ሸዋ ስኳር ፋብሪካ ተመልክተናል ሲሉ ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ገልጸዋል የወንጂ ስኳር ፋብሪካ የዛሬ ሰባ ዓመት በጥሩ መሰረት ላይ መገንባቱን አውስተው ይሁን እንጂ ከዘመን ጋር ካልተጓዘ መቅደም ብቻውን መብለጥን አያመጣም ያሉት ጠቅላይ ሚኒስትሩ ቀድሞ የበቀለን ጆሮ በኋላ የመጣ ቀንድ ሊቀድሙ ይችላልን ብለዋል እየፈጠኑና እየፈጠሩ ዘመኑን ካልቀደሙም ጊዜው ራሱ ይቀድማል ሲሉ አስገንዝበዋል ወንጂ ስኳር ፋብሪካ የዛሬ 3 ዓመት ለሰራተኞቹ ደሞዝ መክፈል ተስኖት እንደነበርም አስታውሰው እዳ እንደ መርግ ተጭኖት ነበር ብለዋል። በመሆኑም በተሰራው የሪፎርም ስራ በቀን ያመረተ ያመርተ ከነበረው 1500 ኩንታል ዛሬ ወደ 7000 ኩንታል አድጓል ያሉት ጠቅላይ ሚኒስትሩ ከዚህ ባሻገርም ለ14 ዓመታት ከስራ ውጭ የነበረው የብዙዎች ትዝታ ደስታ ከረሜላ እንደገና መመረት ጀምሯል፣ ሲሉም አስታውቀዋል። በሌማት ትሩፋት ዘርፍም በቀን 3ሺ ሊትር ወተትና 20ሺ እንቁላል ማምረት የሚቻል ስራ መስራቱን ጠቁመው ግቢውና መስኩ ለአይን እንደሚማርክም አመላክተዋል። ወንጂ ስኳር እንግዲህ ዘንድሮ የፈተናውን ዘመን አልፎ በ9 ወራት ውስጥም 8.7 ቢሊዮን ብር ገቢ ያስገብቷል ብለዋል ጠቅላይ ሚኒስትሩ። ይህ ጠንካራ የሪፎርም ውጤት በሌሎች ፋብሪካዎች እንደሚደገም ይጠበቃል። ከሰራን ነገን እንቀድመዋለን ሲሉም ገልጸዋል።